ቤተሰብ ታግዘናለች ትረዳናለች ብሎ የቀጠራት አንዲት የቤት ሰራተኛ በእጅ አዙር ያልተገባ ብልጽግና ሽታ ይሁን አልያ ተገዳ ባልታወቀ መልኩ የምትሰራበት ቤት ውስጥ እንድትንከባከበው የተሰጣትን የአራት ዓመት ታዳጊ ተመሳጥራ ካሳገተች በኋላ እጅግ በሚያሳዝን መልኩ ይህ ታዳጊ በጭካኔ ተገድሎ አስክሬኑ ማሳ ውስጥ ተጥሎ ተገኝቷል። በሌላ መልኩ ደግሞ አንድ የደረሰ ጎረምሳ ቤተሰብ በብዙ ድካምና ልፋት ካስተማረው በኋላ ዩኒቨርሲቲ ገብቶ በመማር ላይ ሳለ እንደው ድንገት ከትምህርት ቤት ጓደኞቹ ጋር በመሆን ዋና ለመዋኘት ይሄዱና፣ እየዋኙ ሳለ ቆይ ዋኝቼ ልውጣ ያለው ወጣት ሳይወጣ ቀርቶ ከብዙ ልፋትና ድካም በኋላ አስክሬኑ ከአንድ ቀን በኋላ ሊገኝ ችሏል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች በዛሬው መሰናዷችን እነዚህን ሁለት አጠር ያሉ መረጃዎች ልንነግራችሁ ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ጠየቅን ክበሩልን። ቀዳሚ ወደ አደረግነው እርሰ ጉዳይ ስንመጣ በምስራቅ ጎጃም ዞን አስተዳደር የአራት ዓመት ህፃን ከቤት ሠራተኛዋ ጋር በመመሳጠር አፍነው የግድያ ወንጀል የፈጸሙ ተጠርጣሪዎች በቁጥጥር ስር መዋላቸው ነው የተሰማው። በምስራቅ ጎጃም ዞን አስተዳደር በብቸና ከተማ 04 ቀበሌ ጥቅምት 9 ቀን 2018 ዓ.ም የአራት ዓመት ዕድሜ ያለው ብሩክ አባተ የተባለ ህፃን ድንገት ከቤት ይሰወራል። የሕፃን ብሩክ መጥፋት ያሳሰባቸው ቤተሰቦች ብሩክን ፍለጋ ይገቡበት ይወጡበት ይጨንቃቸዋል። ለወትሮው ከሰፈር እርሽ ብሎ የማያውቀው ይህ ብሩክ የተባለ ህፃን እንዲህ በድንገት የመጥፋቱ ነገር ያሳሰባቸው ጎረቤቶች ዘመድ አዝማዶች ሁሉ ከያሉበት ተሰባስበው ብሩክን ይፈልጉ ያዙ። ያም ቢሆን ግን ህፃን ብሩክን አገኘን ያለ ሰው አልተገኘም። በኋላ የኋላ ኋላ ደግሞ የአራት ዓመቱ ብሩክ መታገቱ ተሰማ። ይህ ለቤተሰብ እጅግ አስደንጋጭ ዜና ነበረ። ቀድሞውንም ልጃችን ጠፋ ብለው ለፖሊስ አመልክተው የነበሩ ቤተሰቦች ይህንን የእገታ ዜና ሲሰሙ ነገሩን መልሰው ወደ ፖሊስ ያደርሱትና ከፍተኛ ክትትል እንዲደረግበት አጽንኦት ሰጥተው አመልክተው ይመለሳሉ። ፖሊስም ጉዳዩን እንዲህ እንደ ዋዛ እንደ ፈዛዛ የሚያየው ነገር ስላልሆነ ይህ ነገር መቼና እንዴት በእነማን አማካኝነት ሊፈጸም እንደቻለ ፍንጭ ለማግኘት ቀን ከሌት ያለ እንቅልፍ አበክሮ ይሰራ ጀመር። ይህንን ከቤተሰብ ተለይቶ የማያውቅን የአራት ዓመት ታዳጊና የቤተሰቦቹን ጭንቀት ለማቅለል ሲል እልፍም ብሎ እፎይታ ለመስጠት ፖሊስ ጉዳዩን በተመለከተ ባደረገው ከፍተኛ ምርመራና ክትትል አንድ ፍንጭ ያገኛል። ፖሊስ ምርመራውን ሲጀምር ካነሳቸው ጥያቄዎች ውስጥ የመጀመሪያው ይህ ከቤት ወጥቶ የማያውቅ የአራት ዓመት ታዳጊ እንዴት ብሎ ነው ከቤት ሊወጣ የቻለው? ከቤት ወጥቶ በዚህ ደረጃ ጠፍቶ አጋቾች እጅ እንደምን አድርጎ ሊገባ ቻለ የሚሉና ሌሎች መሰል ጥያቄዎችን እያነሳ እየጣለ ጉዳዩን በስፋት ሲመረምር ይቆያል። ይህ ጥያቄ ደግሞ ከአራት ዓመቱ ሕፃን ብሩክ ጋር ተያይዞ ቀጥተኛ ግንኙነት እያላትና እሱን በመንከባከብ ሥራ ወደተቀጠረችው ወደ ቤት ሠራተኛዋ አመራላቸው። ፖሊስ አንስቷቸው የነበሩ የይሆናሉ ጥያቄዎችና ሀሳቦች ወደ ሰራተኛዋ ካመራለት በኋላ የቤት ሰራተኛዋ ላይ ባደረገው ብርቱ ምርመራና ክትትል ይች እዚህ ቤተሰብ ውስጥ ፍጹም ሰላማዊ ሆና ተቀጥራ ትሰራ የነበረች እመቤት ተመስገን የተባለች የቤት ሰራተኛ እጇ እንዳለበት ፍንጭ ያገኛል። ፖሊስ ይህንን የፍንጭ ጫፍ ካገኘ በኋላ ከፍተኛ ምርመራ በማድረግ ና የተለያዩ መስቀለኛ ጥያቄዎችን በመጠየቅ በመጨረሻም ግለሰቧ ተመሳጥራ ህፃኑን ለአጋቾች አሳልፋ እንደሰጠች ይደርስበታል። የአራት ዓመቱ ህፃን ብሩክ ከታገተ በኋላ አጋቾች ልጁን አሳልፋ በሰጠቻቸውና ኋላ ላይ በሕግ ቁጥጥር ስር የዋለችው ሠራተኛ ጋር በመደወል ልጁን ኦሮሚያ ክልል ወስደነዋልና ልጁን በሕይወት ማግኘት የምትፈልጉ ከሆነ እስከ ሐሙስ ድረስ 300ሺ ብር ክፈሉ። የአሳዩን ቀርቶ የጠየቅናቸውን ብር ካልከፈላቸው ደግሞ ሕፃኑን እንገሏለን፣ በሕይወት አታገኙትም እያሉ መልእክት ይልኩ ጀመር። ይሁንና ምናልባት እንዳሉት ህፃን ሊለቁት ይችላሉ እንደራደር በሚል ድርድር ይጀመራል። ከዚህ ልፍ ሲልም ቤተሰብ የተጠየቀውን ያህል ብር መክፈል እንደማይችል ብዙ የማሳመንና የመደራደር ንግግሮችና ድርድሮች ተደርገው ስልሳ ሺህ ብር እንዲከፈላቸው ይስማማሉ። በመጀመሪያም ሃያ ሺ ብር አካባቢ ይከፈላቸዋል። ቤተሰብ ልጃችንን እንዳናጣ በሚል ስጋት በገባው ከፍተኛ ፍርሃት ሳቢያ ወዲህ ከአጋቾች ጋር በብር ከመደራደራቸው ጎን ለጎንም ፖሊስ በበኩሉ ይህንን ህፃን ወደ ቤት ለመመለስና ቤተሰቡንም ለማሳረፍ ሲል የተለያዩ የስልክ ልውጦችን በመጠቀም ባደረገው ማጣራት ሰራተኛዋ ሰራተኛዋ ህፃን ብሩክን አሳልፋ የሰጠችው አቶ ጥላውን በሻ የተባለ ግለሰብ በቁጥጥር ስር ይውላል። አቶ ጥላሁን የተባለው ይህ ግለሰብ ታዲያ አይ አንድ ጊዜ በህግ ጥላ ስር ውያለሁና ያላችውኝን ሁሉ አደርጋለሁ፣ የጠየቃችውኝንም ነገር በቅጦ መልሳሉ፣ በማለት ከህግ ጋር ተባባሪ የሆነ በመምሰል ኑ ህፃኑን የት እንዳለ ላሳያችሁ ብሎ በአሳቻ ሰዓት ዳግም ለማምለጥ ሲሞክር ይያዛል። በህግ ጥላ ስር ሆኖ ለማምለጥ የሞከረውን ይህን ግለሰብ ፖሊስ በድጋሚ የይዘውና በከፍተኛ አጀብና ጥበቃ ምርመራ እውነቱን የማውጣት ስራውን ይቀጥልና እውነቱን ያስወጣል። ፖሊስ ግለሰቡ ላይ ባደረገው ከፍተኛ የምርመራ ስራ ያገኘው ውጤት እጅግ ልብ ሰባሪና ለቤተሰብ እንዴት ተብሎ እንደሚነገር ግራ ያጋባ ነገር ነበር። ያ የዚህችን አለም ክፉ ደግ ፈጽሞ ያላየ ያልተመለከተ የአራት ዓመቱ ህፃን ብሩክ አባተ ከከተማ ውጭ ባለ እርሻ መሬት ተገድሎ ተጥሎ ተገኘ። ይህ ለቤተሰቡና ለእናት ለአባቱ የፍም እሳት በአናታቸው የወረደ ያህል ያቃጠላቸው ዘመናቸውንም ሙሉ ሲያንገበግባቸው የሚቀር መጥፎ ትዝታ ሆኖ ቀርቶባቸዋል። ፖሊስም ተጠርጣሪዎች ለፈጸሙት ድርጊት ተመጣጣኝ ቅጣት እንዲያገኙ በትኩረት እየሰራ እንደሆነም ለብስራት ሬዲዮ ገልጿል። መረጃችን ስንመለስ የሁለተኛ ዓመት የሳይካትሪ ትምህርት ክፍል ተማሪ የሆነው አማኑኤል እንዳወቀ ለዋና በገባበት ወንዝ ውስጥ ሰጥሞ ሕይወቱ ማለፉን እንጅባራ ዩኒቨርሲቲ ገልጿል። ጉዳዩን በተመለከተ ቲግቫ ኢትዮጵያ ማብራሪያ የጠየቀው የዩኒቨርሲቲው የተማሪዎች ሕብረት ፕሬዚዳንት ጌታነሽ ፈራው አደጋው እሁድ ሶስት ሰዓት ገደማ መድረሱን የገለጸው፣ ከጓደኞቹ ጋር ከዩኒቨርሲቲው በቅርብ ርቀት የሚገኝ ቦታ ሄዶ ነው። አዩ የሚባል ወንዝ ለዋና የገቡት ጓደኞቹ የዚሁ ከተማ ልጆች ናቸው። ዋና ላይ ባሉበት ነው ጓደኛቸው ከመካከላቸው ሰጥሞ የቀረባቸው። የተማሪ አማኑኤል የቀብር ስነ ስርዓትም ትላንትና ከቀኑ ዘጠኝ ሰዓት ተኩል ገደማ ላይ ተወልዶ ባደገባት በእንጅባራ ከተማ መፈጸሙንም ቴክቫ ኢትዮጵያ መረጃውን አገኘው ሲል ዘግቧል። ከሰጠመ በኋላ መረጃው ሲደርሰን ዩኒቨርሲቲውና ማህበ ረሰቡ ጋር በመተባበር አስክሬኑ ለማውጣት መከራ ብናደርግም ምንም አልተሳካልንም ነበር። አስክሬኑን በእለቱ በጭራሽ ልናገኝ አልቻልንም፣ ያለው የተማሪዎች ህብረት ፕሬዚዳንቱ፣ ባለሙያዎች ከባህር ዳር መጥተው ነው አስክሬኑን እንዲያወጡልን ያስደረግ ነው ሲልም ገልጿል። አስክሬኑ የተገኘው አንድ ቀን አድሮ ነው። ቀኑን ሙሉ ሊገኝ አልቻለም ነበረ። ዋናተኞች ይገባሉ፣ ግን ደግሞ ጉድጓድ አይነት ስለሆነ የዋኙበት የነበረው ቦታ መውጣት አልችለም ሲል ከባህር ዳር የተሻሉ ዋናተኞች መጥተው ከከፍተኛ ድካም በኋላ ነው አስክሬኑ ሊወጣ የቻለው። ሌሎች ልጆችም የመሞት አደጋ ይደርስባቸው ነበር። አብሮት ሲዋኙ የነበሩትም አደጋ ደርሶባቸው በቶሎ ሐኪም ቤት ተወስደው ነው በህይወታቸው ሊተርፌ ቻለው ሲል ተናግሯል። አስቸጋሪ ነው ቦታው ራሱ ለመዋኘት የገቡበት ቦታ ራሱ ጥሩ አልነበረም ወደ ታች ይስባቸዋልም ሲል ገልጿል። ተማሪዎች በማያውቁት ቦታ ሲኖሩ በእንዲህ አይነት ወንዝ ውስጥ ከመግባት ቢታቀቡ፣ ራቅ ያለ ቦታ ሲሄዱ የመታገት ሁኔታም ሊያጋጥም ስለሚችል በተሻለ አቅም በግቢ ውስጥ ቢዝናኑ መልካም ነው ሲል ይህ የተማሪዎች ህብረት ፕሬዚዳንት ተናግሯል። እንጂባራ ዩኒቨርሲቲ ሲም ባዩ ወንዝ ለመዋኘት በሄደበትና በደረሰበት የመስጠም አደጋ ህይወቱ ማለፉን በማህበራዊ ትስስር ላይ በመግለጽ ለቤተሰብ መጽናናትን ተመኝቷል። ቤተሰብ ልጅን እዚህ እስኪደርስ ድረስ አሳድጎ አስተምሮ ደግሞ አስኳላ ዘለቀ ተመርቆ ወጥቶ ስራ ይዝልኛል ይጦረኛል እያለ ከምጥቀን የከፉ በተስፋ የተሞሉ ቀናትን ሲቆጥር እንደው ድንገት እንዲህ ያለው ዜና መሰማቱ ለቤተሰቡ መሪር ሀዘን ነው የሚፈጥረው። ወዲያ በአጋቾች በግፍ ለተገደለው ህፃን፣ ወዲህ ደግሞ ዋኛለው ብሎ ሰጥሞ ለቀረውም ልጅ ፈጣሪ ነፍሳቸውን በሰላም ያሳረፍ ዘንድ ተመኘን። ለቤተሰቦቻቸው ለወዳጅ ዘመዶቻቸውን ብርታትና ጽናት እንዲሰጥ ተመኘን። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። እናመሰግናለን።